ሰላም ሰላም እንዲን ናቸው የቲቶፍ ታይም ፍሬሽማን ተከታታዮች፣ በዛሬው ቆይታችን የሬሚዲያል ተማሪዎችን የጠሩ ዩኒቨርሲቲዎችን የምነግባቸው ይሆናል። እናንተም ወደ ተመደባችሁበት ዩኒቨርሲቲ ወይም የተመደባችሁበት ዩኒቨርሲቲ የጠራችሁ ከሆነ እኔ በምነግራችሁ ወይም ደግሞ ትክክለኛ መረጃ ነው፣ በዛ መሰረት እየሰማችሁ ራሳችሁን እንድታዘጋጁ እላለሁኝ ማለት ነው። የጠሩትን ዩኒቨርሲቲዎች ነገሪያችሁ ወይም ሬሚዲያልን የተመለከተ አንዳንድ ሀሳቦችን ማስቀምጠላቸው ይሆናል። እንግዲህ የጠሩትን ዩኒቨርሲቲ ስንመለከት የሰላሌ ዩኒቨርሲቲ በ2018 ዓመተ ምህረት ለሬሚዲያል ፕሮግራም ሰላሌ ዩኒቨርሲቲ የተመደባቸው አዲስ ተማሪዎች ምዝገባ የሚካሄደው ህዳር ሁለትና ሶስት ዓመተ ምህረት በ2018 ዓመተ ምህረት መሆኑን ተገልጿል። ከዚህ በተጨማሪ የጠሩ ግቢዎችን ስንመለከት ደግሞ የቦረና ዩኒቨርሲቲም እንዲሁ በተመሳሳይ መልኩ የጠራ ሲሆን እሱም በተመሳሳይ ህዳር ሶስት እና ህዳር አራት መሆኑን ዩኒቨርሲቲው አሳውቋል ማለት ነው። ሌላው ደግሞ አሁን ባለን መረጃ የጠሩት በዋናነት ሶስት ናቸው። ቀብሪ ዳሃር ዩኒቨርሲቲም ጠርቷል። ታዲያ በ2018 ዓ ምትም በቀብሪ ዳሃር ዩኒቨርሲቲ የሪሚዲያል ፕሮግራም ለመማር የተመደባችሁ ተማሪዎች የእናንተ ደግሞ መመዝገቢያ ቀን የሚሆነው ህዳር ዘጠኝ እና ህዳር ስምንት ይሆናል ማለት ነው። በዚህ ቀን ሄዳችው እንድትመዘገቡ ብለው እነዚህ ግቢዎች ጠርቷል። ከዚህ በኋላ እንግዲህ የሪሚዲያል ዩኒቨርሲቲዎች ጥሪ ማድረጋቸውን እየተከታተልኩኝ ከሰብ ከሰብ ትክክለኛ መረጃ የምገልጽላችሁ ወይም የምነግራችሁ ይሆናል ማለት ነው። ወደ ሪሚዲያል አድርገን ስትገቡ ሁሉም ግቢዎች ጋር ይዛችሁት የምትሄዷቸው ዶክሜንቶች ያስፈልጓቸዋል። ስለዚህ ለምዝገባ ስትሄዱ ልትይዟቸው የሚገቡ ነገሮችን ስንመለከት አንደኛ የስምንተኛ ክፍል ሰርተፍኬታችሁን ዋናውና ኮፒውን ያዙ። የአስረኛና የአስራሁለተኛ ክፍል ሰርተፍኬቶቻችሁንም እንዲሁም ዋናውና ኮፒውን ያዙ። ከዘጠኝ እስከ አስራ ሁለት ደግሞ በየትምህርት ቤታችሁ የሚሰጣችሁን ትራንስክሪፕት ዋናውን እና ኮፒ ያደረጋችሁ አንዳንድ አንዳንድ ያዙ ማለት ነው፣ እያጣመዳችሁ ከዚህ በተጨማሪ ወደ ስምንት የሚደርስ ሶስት በአራት ፎቶ ያዙ። እነዚህ ነገሮች ይጠቅሟችኋል። መታወቂያ አስተወጡ፣ ኮስት ሼሪንግ ስሞ፣ የተለያዩ ነገሮች ላይ ፎቶዎችን ትጠቀማላችሁ፣ ያዙ። ፎቶ ሶስት በአራት ነው የተባለው። ከዚህ በተጨማሪ ደግሞ እንግዲህ አንሶላ፣ ትራስ እና የመሳሰሉ እናንተን ይጠቅመኛል ብላችሁ የምታስቧቸውን ነገሮች እንድትይዙ ግቢዎች እያሳሰቡ ጥሪ እያደረጉ ነው፣ ማለት ነው። ስለዚህ ይሄኛውን መረጃ ላልሰሙ ተማሪዎች ሸር አድርጉላቸው። አዳዲስ መረጃዎች ደግሞ ሲመጡ ከሰብ ከሰብ የምነግራችሁ ይሆናል ማለት ነው። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቻውቻው